እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የምንገኘው በካናዳ በካልጋሪ ነው። የምንገኘው በካልጋሪ የመስቀል በዓል አከባበር ምን ይመስላል የሚለውን በተለያዩ አራት ቤተክርስቲያኖች አንድ ላይ በጋራ የሚያከብሩበት ትልቅ ስፍራ ላይ ነው የምንገኘው በርካታ ሕዝብ ተገኝተዋል። እዚህ ስፍራ ላይ የመስቀል በዓሉን ለማክበር እናንተም ከእኛ ጋር በዓሉ ምን ይመስላል የሚለውን አብራችሁ እንድትከታተሉ በዚህ አጋጣሚ ግብዣ ነው። መልካም የመስቀል በዓል ነው።

እንኳን ለብርሃነ መስቀሉ በሰላም አደረሳችሁ።

እንኳን ለብርሃነ መስቀሉ በሰላም አደረሱት። እንኳን አብሮ አደረሰን። በዓል ምን ይመስላል? በስደት ዓለም ምስኪ የተወሰነ ነገር ቢያካፍሉ። በዓል በጣም ደስ ይላል። በዓል ሲመጣ ነው ኢትዮጵያ መኖርህ ነው የምታስታውሰው። ኢትዮጵያ መሆን የምታስታውሰው በዓል ሲኖረ ነው። በዓል ከሌለ ኢትዮጵያ አለ። ብዙ ጊዜ እዚህ በዓል ስናከብር ነጮች እናገኛለን ምንድነው ይሉን። አሁን ላይ መስቀልም ስናከብር ሌላም የጥምቀትን በዓል የአደባባይ በዓሎችን ስናከብር ብዙ ጊዜ ለነጮች ትንግርት ነው እና ለእኛ በጣም ደስ ነው የሚለን። በጣም ደስ ይላል። እንደው ማዕረጎትን መጀመሪያ ቢነግሩኝ ደስ ይለኛል። ማዕረጎት ምንድን ነው? በቤተ ክርስቲያን ላሉት ማዕረግ ምንድን ነው? ማገለግለው በካልጋሪ ኪዳን ብረት ቤተክርስቲያኑ አመረ ነው። ኪዳን ብረት መጋቢ ስርዓት ዲያቆን አይሉ ይባላሉ። የቤተክርስቲያኑ አገልጋይ ነው። ልጆች እንግዲህ እዚህ ሀገር ተወልደው በቤተክርስቲያን ስርዓት ያድጋሉና በደንብ አማርኛ የሚናገሩ ልጆች አሉ፣ ግዕዝ የሚያወሩ ልጆች አሉ ና እሱን ነገር እንዴት ነው ቤተሰብ ያው ብዙ ቤተሰብ ወደ ቤተክርስቲያን ልጆችን እንዲያመጣ እርሶ የሚያስተላልፉት መልክት ካለ? በእግዚአብሔርና በቤተሰብ ጥረት ነው የሚደረሰው የቤተሰብ ጥረት ከሌለ ልጆቹ ልጆች አይሆኑም። አማርኛም መናገር ቀርቶ እንግሊዝኛ ሆኑ በቅጥር ላይ ይናገሩ ይችላሉ። ግን የቤተሰብ የዕለት ተዕለት ክትትል እና የእግዚአብሔር ሲጨመርበት ፈቃድ እግዚአብሔር ሲጨመርበት ይሄ ነገር ይሆናል። ልጆቹ በተፈለገው መጠን በተፈለገው ቋንቋ በተፈለገው ሳይዝ ማደግ ይችላሉ። አለበለዛ ግን እንደምታየው ነው። የተለያዩ ልጆች አሉ ከአንድ ቤት እንኳን ሁለት ሶስት አይነት ልጆች ሊኖሩ ይችላሉ። ግን ሁልጊዜም የቤተሰብ ጥረት ነው። ከመስቀል ጋር እንደው ከመስቀል በዓል ጋር በተያያዘ የመስቀል በዓል እንደው የተወሰነ ነገር ስለ መስቀል በዓል አከባበር የተወሰነ ነገር ቢያካፍሉ። መስቀል ደስ የሚል በዓል ነው። በተለይ የእኛ ኃይላችን የሆነው መስቀል የተገኘበት ነው። ከምንም በላይ ለክርስቲያን ከመስቀል በላይ ምንም የለም። መስቀል ኃይላችን ነው እያለ ነው የምንዘምረው። መስቀል ክብራችን ነው መስቀል አይልነ መስቀል ጽንነ መስቀል ቤዛነ መድኃኒትነ ነፍስነ ብለን ነው ምትምለ የመድኃኒታችን የነፍሳችን መድኃኒት ነው ብለን የምናመሰግነው መስቀል ነው ይሄ ከሌሎቹ በዓላት ይልቅ በትልቅ ሁኔታ የምናከብረውና በድምቀት የምናከብረው በዓል ነው። የአደባባይ በዓል ነው። የአደባባይ በዓላችን ነው። እንግዲህ እዚህ በጣም በርካታ ሰው ማለት ካልጋሪ ላይ ቀረ ማለት አንችልም። የአበሻው ማህበረሰብ በርካታ ሰዎች ተገኝተዋል። እና ምን ያህል ቤተክርስቲያኖች አንድ ላይ በጋራ በመሆን ነው በዓል የሚያከብሩት? በዛሬው ዕለት አራት ቤተክርስቲያኖች ናቸው በጋራ የሚያከብሩት የካልጋሪ አምረኖ ኪዳነ ምሕረት በመንበረ ጸሐይ ቅድስት ሥላሴ ቤተክርስቲያን ደብረ ሳህል ቅዱስ ሚካኤል እና መድኃኔዓለም ቤተክርስቲያን እንዲሁም ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን በጋራ በማድረግ አንድ ላይ የሚያከብሩት እጅግ በጣም በጣም አድርገን እናመሰግናለን። በዓሉ በደስታ የሚያሳልፉበት ጊዜ እንዲሆኑለት መልካም ምኞታችን ነው። መልካም በዓል። እኔም አመሰግናለሁ፣ እግዚአብሔር ይስጥልኝ። ማስተላለፍ የሚፈልጉት መልክት ካለ እድሉን ማመቻቸት ይችላሉ። ለሁሉም ኢትዮጵያውያን የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ አደረሰን። አመሰግናለሁ፣ በጣም አመሰግናለሁ። አስቀድሞ የአምላካችን ፈቃዱ ሆኖ ራና በባህድ ሀገር በስደት ምን? በእርግጥ በርግጥ ሀገሩ ባህድ የምንለው ነው። ሀገራችን የልጆቻችን ነው ሀገር እኛም በክብር የምንኖርበት ሀገር ነው። በጥሩ ሁኔታ፣ በነጻነት በደንብ የምናከብርበት ሀገር ስለሆነ እንደ ሀገራችን ነው። እና ሁላችንም እንኳን ከዚህ ለታላቅ በዓል ደረሰን ማለት ፈልጋለሁ። አስቀድሜ ልክ እንደ ሀገር ቤት ነው የምናከብረው። ባህላዊ አከባበር አለ። ሁሉም በየቤቱ በዓሉን ያከብራል። ከጓደኞች ከቤተሰቦች ጋር ተባብሮ ተሰባስቦ ደግሞ፣ በቤተክርስቲያን ደረጃ ምንም የሚጎል የለም። ሁሉ ቅዳሴ ተቀድሶ ነው፣ መሀል ተቁሞ ነው። ትልልቅ መምህራን አሉ። ትልልቅ መምህራን እግዚአብሔር ፈቅዶ ወንጌላውያን መጋቢ አዲስ ቀስበየን አሉ ናቸው። ደግሞ ሊቀ ጠበብት አረጋዊ የኔ በሀገር ቤት የማህበረሰብ ዋና ሰባኪ ወንጌል የነበሩ የመጽሐፍት መምህር ናቸው። እሳቸው አሉ በእኛ መሃል፣ አባ ኪዳነ ማርያም አሉ፣ አባ ገብርኤል አሉ፣ ትልቅ ትልቅ መምህራን መካከላችን አሉ። እና በእነሱ አማካኝነት ሁሉም የቤተ መቅደሱን አገልግሎት የቅነ የማህበረቱን አገልግሎት የተሟላ ሆኖ ነው የምናከብረው። እና መስቀል ዛሬ የምናከብርበት ዋና ምክንያት ሌሊ ንግስት ለ300 ዓመት ቆሻሻ ሲደፋበት የነበረ የክርስቶስ መስቀል አረጋዊ ኪራቆስ በሰጣት ምልክት ተመርታ ደመራ ደምራ እጣን ጨምራ ያንን ለኩሳ ጭሱ ባመለከታት አቅጣጫ ሄዳ አስቆፍራ የንጉስ ኮንስታንቲኖስ እናት ነች። መስቀሉን አስቆፍራ ያወጣችበት ነው። እና ይህ የጌታ መስቀል አብሮ ከሽፍቶች ታዊታዊ ዘመን ዘሰጋም ከሚባሉ አብሮ ተቀብሮ ነበረ ነገር ግን የክርስቶስ መስቀል መሆኑ የተለየ አጋንንት ያደረባቸው ሰዎች ላይ ቢያደርጉት አጋንንት ለቆ ሲወጣ ድውያን ሲፈወሱበት ስለታየ የክርስቶስ መስቀል ተገኘ ብለን የተገኘበትን ቀን ነው እና ይህ አስደናቂ በዓል ነው ደሞ በቤተክርስቲያናችን በሀገራችንም ደሞ በሀገራችን ኢትዮጵያ ግማደ መስቀል ያለበት የመስቀሉ ክፍል ተቆርጦ በጊሸን መስቀለኛ በሆነ ተራራ አስቀምጠውት ከንጉስ ዳዊት ከአፄ ዳዊት ዘመን ጀምሮ በሀገራችን የግማደ መስቀሉ መኖሪያ ነች ሀገራችን ኢትዮጵያ። የዚህም ታሪክ ተጋሪዎች ነን። ያንን እኛ በሀገራችን ርቀን ያለን ቢሆንም እንደ ሀገራችን ተስማምቶ ተመችቶን የሚኖርበት ሀገር ውስጥም በስርዓቱ እናከብረዋለን። ከአመት ካለምንም ክልከላ ሙሉ ፓርክ አሁን ለእኛ ተፈቅዶልን አሁን ዛሬ ያከበር አሁን ደግሞ ዛሬ ያከበር ነው። በምዕራብ ካናዳ ስለሆነን ካልጋሪ የምንገኝ ሁሉም አብያተ ክርስቲያናት በጋራ ነው በዓሉን ያከበር ነው እና በጣም ደስተኞች ነን። ይህንንም ለመግለጽ እድ ስላገኘን በእግዚአብሔር ስም እናመሰግናለን እ የጎደልኩት ደግሞ መጋቢያ ክቡር አባታችን መላከ ምረት እንዳስቀመጡት የመስቀል ታሪክ ሰፊ ነው። በዚህ በአጭር ሰዓትም ተዘርዝሮ የሚዘለቅ አይደለም። ነገረ መስቀሉን በአነሳን ቁጥር ሰዎች ከእግዚአብሔር ጋር የታረቁበት፣ እግዚአብሔርን ያገኙበት፣ ወደ እግዚአብሔር መንግስት የፈለሱበት መሸጋገሪያ ድልድይ ነው። ስለዚህ መስቀል ደግሞ በዓለማችን ደግሞ ልዩነት ነው። በክርስትናው ዓለም ውስጥ ያሉ በሙሉ መለያቸው መስቀል ነው። ምክንያቱም ያለ መስቀል ክርስትና ስለ የለ፣ ከዚህ የተነሳ መስቀል እንደ አገር ቤት ሆነን ነው የምናከብረው። እዚህ ደስ ብሎን እግዚአብሔር ይመስገን ስጋት ሳይኖርብን የሰላም ችግር ይኖራል ብለን በማናስብ መልኩ እግዚአብሔር በሰጠን ምድር እንደ አገር ቤት ሊቃውንተ ቤተክርስቲያን ያሉን ክቡር አባታችን እንዳነሱት፣ ስለዚህ መስቀል ይሄ ሃይማኖታዊ ይዘት ብቻ ሳይሆን ያለው ማህበራዊ ህይወትም አለ። ሰዎችን ይሰበስባል። በመስቀል የራቀው ቀርቧል። ስለዚህ የተራራቁ ሰዎች የሚገናኙበት ሐሳባቸው የሚለዋውጡበት፣ ባህላቸውን ደግሞ የሚገልጡበትም አለባበስ ባህል አለ፣ ያመጋገብ ባህል እነዚህን ሁሉ ገልጠው የሚያሳዩበት የክርስቶስ መስቀል። ስለዚህ የክርስቶስ መስቀል ለሁላችንም ሁለንተናችን ነው። ለክርስቲያናዊ ህይወት ብቻ አይደለም። ለምድራዊ አኗኗራችን እንኳን መስቀል አሁን ለምሳሌ ደመራ መደመር ነው፣ መጨመር ነው የሚለው። ስለዚህ ድመራ ሲባል መደመር፣ መጨመር፣ ሰዎች ተሰብስበው እንዲህ ባለ ፍቅር። ቅዱስ ጴጥሮስም እንደውም በመልእክቱ ሚናል ጨምሩ የሚል ቃል አለ፣ በጎነትን፣ ቸርነትን፣ ፍቅርን፣ እርስ በርስ መዋደድን። ስለዚህ መስቀል ብዙ ትርጉም አለው፣ ከብዙ በጥቂቱ ማለት ነው። እኔ በጣም እየገረመኝ እዚህ በጣም ትንንሽ ልጆች በእንግሊዝኛም ይዘምራሉ በግዕዝም ይዘምራሉ በአማርኛም ይዘምራሉ። እና ይህን እንደ ኃላፊነት ወስዱ ቤተክርስቲያን በዚህ ደረጃ ልጆች የቤተሰቦቻቸውን የቤተክርስቲያናቸውን ቋንቋ ሳይዘነጉ በደንብ አውቀውት እንዲያድጉ የተደረገበት መንገድ ገርሞኛል። እና እሱ እንዴት ሊፈጠር ቻለ የሚለውን ነገር ብትነግሩ ያ ለእኛም አስደናቂ ነው በእውነት የእግዚአብሔር ለእግዚአብሔር ነው መስጠት እዚህ ሀገር ተወልደው አድገው ልጆቻችን ራሳቸውን ችለው መሀሌት መቆም ይችላሉ። ውረድኩና አንድ ሙያ ነው። ከዚያ አልፈው ዝማሜውን አቋቋሙን እንዴት ያለ በረቂቅ ጥበቡ እግዚአብሔር ያዘጋጃቸው ልጆች ናቸው። ለዚህ ሀገር አስፈላጊ ነው። ብዙ ያብነት መምህራን ወደዚህ የሚመጡበት እድል በብዛት ላይኖር ይችላል። እግዚአብሔር ግን በቦታ ያስነሳቸው ልጆች ናቸው በእርግጥ ያገዟቸው ያስተማሯቸው ከአብረው የደከሙ መምህራን አሏቸው። ግን የእነሱ እድገት ደግሞ ከዚያ ያበላ በጣም ለእኛ እንደ ተአምር ነው። ልክ እኔ አንዳንዴ የምንላለ እዚህ ሀገር ብዙ ፈተና አለ። ወደ አለም የሚሳቡበት ቦታ ነው። በትምህርት ቤት በኩል ሲሄዱም አለማዊነትን የሚበረታታ የእግዚአብሔር መሆን ከባድ በሆነበት ሀገር ግን፣ እነሱ እኛ እንዳውም የእኛ ጭንቀት ልጆቻችን በጣም መንፈሳዊነት አብዝቶ መደበኛ ትምህርታቸውን ይዘነጎ ነው። ስናያቸው ሁሉ ሲያዜሙ ነው። ምን ሰማቸው ተኝተውም ሲያዜሙ ነው። ሀገር ቤት ምን ይምጣላችሁ ሲባል የዜማ መጻሕፍትን ከቤተክርስቲያን ጋር የተያዙ ነገሮች እሱ ነው የሚጠይቁት እና እንዳየኸው ጥምጥም ጠምጥመው የአባቶችን ትምህርት እና ለነሱ ሞራል እኛም የሚያስፈልገውን ነገር በሙሉ ለማምጣት እንሞክራለን። ችግር የለብን እግዚአብሔር ይመስገን። እና እነሱን በተመለከተ እንዲህ ነው ሰው ብቻ ነው የሰራቸው ማለት ያስቸግራል። ለዚህ እንዲበቁ የእግዚአብሔር ድርሻው እጅግ ከፍተኛ እንደ ተአምር የሚቆጠር ነው። ልክ ጌታ የቢታንያ ድንጋዮችን እንዲዘምሩ አድርገዋል። በእርግጥ ልጆች ናቸው፣ ግን በዚያ ደረጃ ፈተና ከባድ ፈተና ያለበት ሆኖ ሳለ እግዚአብሔር መንፈሱን በቃ በሰባቸው ብለን የምንነው እዚህ ሀገር ብቻለም አሜሪካ ተገናኝቶ አሁን ማሬት መተ ማህሌት ባለበት ጊዜ አንዱ ቤተክርስቲያን ድርሰ ብታይ ጉል ነው ምትለው በጣም አስደናቂ ነው። እኔ ሁሌ ቃላት የማጣትለት ነገር ይሄ ነው። እግዚአብሔር ሁሉን ማድረግ እንደሚችል የማየው በእነሱ አገልግሎት ውስጥ በእነሱ አገልግሎት ውስጥ ነው። ስለዚህ አብዛኛዎቹ እንዳሁን የቤተክርስቲያን ፕሮግራም እነሱ ናቸው የሚመሩ፣ የሚያስታውሱን፣ የሚመሩን ዛሬ በዚህን ጊዜ ለምን ማህሌት አንቆመም ይህን አገልግሎት ለምን አንጨምርም የሚሉት ልጆቻችን ናቸው እንጂ እኛ አይደለም እና ምህሪ ያድርጓቸዋል። ለቤተ ክርስቲያን ንጹህ ስለሆነ አምልኳቸው ንጹህ ነው። ክፋት የሌለባቸው ናቸው እና ለነሱ ምክንያቱ ይሄ ነው አለት የተወሰነ ማለት የመምህራን ድርሻ አለበት፣ እሱን አላቃለልም። የእግዚአብሔር ድርሻ ግን ከሚታሰበው በላይ ሆኖ ነው ያለው። ንባብ አባማርኛ ያነባሉ። ቅዳሴ ሙሉን ይቀድሳሉ። መሪ ዲያቆናት ሆነው ይቀድሳሉ ና ምንም የሚጎላቸው ነገር የለም። እንደውም አሁን ጉጉታቸው የሚገርም ምን ያሁን ሁለት ዲያቆናት አሉ ልጆች። እና እነሱ የኔ ሁን ልጅ የአስራ ሁለተኛ ክፍልን ትምህርት 11ኛ ላይ አጠናቆ ኮርሶችን አሳትሮ ማለት ነው። አሁን የሚቀጥለው ስድስት ወር አገር ቤት ሄጄ የአብነት ትምህርትን ብቀልጥ የአብዛኛዎቹ የአንድ ልጅ ብቻ አለ የአብዛኛዎቹ ያ ነው ፍላጎታቸው እና ግን ተምረው በዚያ ገቢ አግኝቶ ለመኖር አለ ሌላ የመንፈሳዊ ህይወታቸውን ለማጠንከር ካላቸው ሌላ ሙያ እዚያ ሀገር ስራ የሚያገኙበት ትምህርት ያገኛሉ፣ ሃይስኩል ነገር ግን ይሄኛውን ነፃ አገልግሎት ነው። እና ምን ይጠቅሙኛል ብለው አይደለም፣ ትንሱ በወደፊቱ በእግዚአብሔር ጋር እሚገናኙበታለን ብለው ወደው የሚያደርጉት ነው። እና ለእኛ ይሄ ድንቅ ነው። ጥያቄን ስለጠየቅከኝ በጣም ልቤ ሁሌ የሚደነቅበት ጉዳይ ስለሆነ ነው። እና የመስቀሉ ፍቅር እነሱ ልብ የታተመ ነው እና የመስቀሉ ፍቅር ስንል ምናልባት የእንጨት የቅርጹ ፍቅር ማለት አይደለም። ክርስቶስ ይህንን መስቀል ምልክት አድርገውልናል። መለያችን፣ የመዳናችን ምልክት መስቀል ነቤታችን የመዳናችን ምልክት ናት እንደምንለው መስቀሉም የጌታ ኢየሱስ ክርስቶስ ክቡር ስጋው ያረፈበት የዋለበት ስለሆነ መስዋዕት የከፈለበት የእኛን ሞት የሞተበት የእሱን ህይወት የሰጠበት ምልክት ስለሆነ ነው የምናከብረው። ከክርስቶስ ደም የተነሳ ነው፣ ከክርስቶስ ደም የተቀደሰ ስለሆነ ነው መስቀልን የምናከብረው። ዋናው መሰረታዊ ነገር እንጂ በተለየ ቅርጹን አይደለም። እኛ እንጨትን አይደለም የምናመልከው። እንጨት ቢሆንማ እዚህ እንደምታያቸው ብዙ ዛፎች አሉ። ማና ከዚህ ውስጥ አንዱን ዛፍ ሲስም ያየው ሰው የለም። መስቀሉን ግን ምልክታችን ስለሆነ ክርስቶስን የሚያሳየን ስለሆነ ነው የምናከብረው። በጣም አመሰግናለን። ተባረኩልን፣ በርቱልን። እኔ በጣም መላከ ምሕረት ላይ በእውነት ለመጨመር ፈልጌ አይደለም። ልጆቹን እግዚአብሔር የጠራበት መንገድ ሁላችን የምንደነቀው፣ እኔ አንድ ነገር ግን ሰርች ሳረግ የገባኝ አንድ ነገር አለ። እዚያ አገር ካቶሊክ እምነት በስፋት ያለበት ቦታ ነው። ትምህርት ቤቱ መጽሐፍ ቅዱስን ያስተምራሉ። ካቶሊክ ጋርም ቅዳሴ ያላቸው የራሳቸው። እነዚህ ልጆች ከዛ አስተሳሰብ ነጥ ያመጣቸው ይሄ የቅዱስ ያሬድ መንፈስ ወርሷቸዋል። አሁን ደስ የሚለው መጽሐፍ ቅዱስም አስቀድሞ እየንታበኪ ተወልዱ ለኪ ደቂቅ አባቶች ይሽፈንታ ልጆች ተወለዱልሽ፣ ብሎ መዝሙረኛው ዳዊት እንደተናገረ እግዚአብሔር ደግሞ የተበተኑ ልጆቼን ከየስፍራው ሰበስባለሁ ብሎ እንደተናገረ ኖርዝ አሜሪካ ውጫ ቤተ ክርስቲያን ላይ ያለው መንፈስ የቅዱስ ያሬድ መንፈስ ነው የሰበሰባቸው። ስለዚህ የቅዱስ ያሬድ ምክንያቱም ሌላ ቦታ እሱን አያገኙትም። ስለዚህ ትልቁ ሀብታችን፣ ትልቁ ጸጋችን፣ ለኢትዮጵያውያን የተሰጠ የቅዱስ ያሬድ ሀብት እነዚህን ልጆች ከሳበ ዓለምን እንዴት እንደሚጠራ መገንዘብ አይከብድምና በእውነት የልጆቹ ነገር እጅግ ይደንቀናል። እግዚአብሔር ያክብርልን። እናንተም በዚህ መልኩ ባሉን እንድንገልጥ እድሉን ስለሰጣችሁ እናመሰግናለን። በጣም የበለጠ እንድታገለግሉ ደግሞ እናንተ እዚህ በምትሆንበት ጊዜ አሁን እኛ ጋር ከሚለማን ሆነ የሚያገለግል ከስተኛ የነበረ ዘውዱ እንትና አስታርቅም አለ መሰለኝ፣ አስታርቅም የሚባል ልጅም አለ። እኛ ጋር እንኳን ዘውዱም አለ፣ ልጆች አሉ። ከእናንተ ጋር እናንተ አንድ ላይ ህብረት ፈጥራችሁ ሁሉንም ነገር እኔ መጥቼ አገለግላለሁኝ ቃል